ሰላም ሰላም ተማሪዎች እንደምን አላችሁ? በዛሬው ዕለት በንፋስ ስልክ ላፍቶ ክፍለ ከተማ ትምህርት ጽህፈት ቤት የስምንተኛ ክፍል የአማርኛ ቋንቋ የመጀመሪያ መንፈቅ ዓመት ሞዴል ፈተናን እንሰራለን። እንግዲህ ተማሪዎች ሞዴል ፈተናዎችን መስራት ዋናውን የሚኒስትሪ ፈተና ለመስራት አጋዥ ናቸውና እነዚህን የሞዴል ፈተናዎች አንድ በአንድ መስራት ተገቢ ሆኖ ስለተገኘ እነሆ አንድ በአንድ አሁን መስራት እንጀምራለን። ይህ ሰርዶ ቲቶሪያል ዞን ነው። ሰብስክራይብ ማድረግን አትርሱ። እነሆ ይሄንን የሞዴል ፈተና በሁለት ክፍል አጠናቅሬ የማቀርብላችሁ ሲሆን እነሆ ክፍል አንድን አሁን እንጀምራለን። በዚህ የሞዴል ፈተና ውስጥ የምንባብ ጥያቄዎችና ሰዋሰዋዊ እንዲሁም ስነ ጽሑፍ ነክ ጥያቄዎች ቀርበዋል። ስለዚህ የመጀመሪያው የምንባብ ጥያቄዎች ሲሆን ስለሆነ የምንባብ ጥያቄዎችን ለመስራት ደግሞ ምንባቡን ማንበብ አስፈላጊ ሆኖ ስለተገኘ እንሆ ማንበብ እጀምራለሁ። መመሪያ አንድ። ከተራ ቁጥር አንድ እስከ 60 ድረስ ቀጥሎ የቀረበው ምንባብ መሰረት ያደረጉ ጥያቄዎች ቀርበዋል። ስለሆነም እያንዳንዱ ጥያቄ በጥሞና በማንበብ ለጥያቄዎቹ ከቀረቡት አማራጮች መልሶች መካከል ትክክለኛ የሆነውን መልስ ምረጥ ወይም ምረጭ። ምንባብ። ጽልመታዊ አመለካከት ያለው ሰው ጽልመትን እየወለደ የሚኖር እንጂ ከዘር ወረስኩት የሚለው አንዳችም ነገር የለውም። ጽልመታዊ አመለካከት በቀላል አነጋገር መጪውን ጊዜ ጨለማ አድርጎ ማየት ማለት ነው። የተዳፈነ የስቃይና የመከራ ፍሞችን በራስ አነሳሽነት አራግቦ ለነበልባሉ መስገብገብ ማለት ነው። ጽልመተኛው ሰው አውቶቡሱ ምነው ዘገዬ ስትሉት፣ ጎማው መንገድ ፈንድቶ ይሆናላ ጌታዬ የሚልና ነገ ለመሄድ አስቤ ነበር ብትሉት፣ አይሄሄ እኔ አያምረኝም የሚላችሁ አይነት ሰው ነው። ምኑ ነው ያላማረህ ብላችሁ ከጠየቃችሁት መመለስ የሚችል አይነት አይደለም። ሆኖም አንገቱን ወደ ጉልበቱ ዘግዘቅ እያደረገ ሰለል ደከም ባለች ድምፁ በእርጋታ በሚያወጣቸው በአፍዛዥ ቃላቱ ዞሮ ዞሮ እንደሚበልጣችሁ አትጠራጠሩ። ባያሳምናችሁም ለጊዜው ይስባቸዋል። ጽልመታዊ አመለካከት ያለው ሰው በንግድም ይሁን በስራ ዓለም፣ በሌላም በሌላም ሙያ ትልቅ ደረጃ ላይ የሚደርስ ቢሆን በአስተዳደግና በፍቅር በአኗኗርና በመሳሰሉት ማህበራዊ ግንኙነቶች ውስጥ በቂ ቦታ ያገኘ የማይመስለው ነው። በእኔ ግምት የትም ብትሄዱ፣ ማን ያውቃል፣ እስቲ ዝም በሉ የሚል የጥርጣሬ መነጽር የማይለየው ክፉን ነገር ባለበት ፈልጎ የሚያሸት ጭንቀት አድማጭ ሰው በተአምር አታጡም። እንዲህ አይነት ሰው ምግብ የሚያላምጠው መንገዱን የሚጓዘውና የቢሮ ፋይሉን ሁሉ የሚያስተካክለው ሟርት በማይለየው ድብቅ ሐሳቡ የተዋጠ ነው። በምሳሌያዊ አነጋገራችን ድመት ሺህ ብታልም ያው በገሌ ነው አለች ይባላል እንጂ ምንጊዜም ቢሆን ተጠቅመን አናቅም በማለት ያለገደብ ማማረርን ሙያ አድርገው የያዙ ከሰዎች መካከል አሉ። ጉዳዩ ከራስ ጋር መሰላቸት፣ ሌላው ከደረሰበት ደረጃ አለመድረስ፣ የህይወት መክፈቻ ቁልፍ እድል ነው በሚል እምነት በመጠመድ አካባቢንና ማህበራዊ ኑሮን መጥላትና በውስጣዊ ፍርሃት መብሰልሰል ሁሉ ያለበት ይመስለኛል። በተለያዩ መስሪያ ቤቶች የሚታየው ሁኔታ በዚህ ረገድ በትዝብት ሲቃ ከማስገረም አልፎ ያሳዝናል። አዲስ ጅማሪ ለሚሆን ግለሰብማ አፈቀላጤ ለመሆን ትንሽ የሚቀራቸው እዚያው ጥርሳቸውን የነቀሉና በጎ አሳቢዎች ነን የሚሉ በየመስሪያ ቤቱ አይታጡም። አንዳንዶቹ የምዝበራውን ሂደት ለመለማመድ ጭር ያለች ሰዓት ጠብቀው ሹክክ ብለው ድምፅ ሳያሰሙ የሚመጡ ናቸው። ብዙ የሚያውቁት ነገር አለ ጌታዬ፣ እኔ አስረዳዎታለሁ ብለው ይጀምራሉ። ብዙ ካወራላችሁ በኋላ ሰው እንደሆነው መሆን ነው መቼስ ብለው ይደመሙና ሹልክ ብለው ይወጣሉ። ምንጭ፣ መስፍን ሀብተ ማርያም፣ የሌሊት ድምፆችና ሌሎች ወጎች። መልካም ተማሪዎች፣ ምንባቡ ከላይ ያለውን ይመስላል። እንግዲህ ከምንባቡ የወጡ ጥያቄዎችን አሁን መስራት እንጀምራለን። ጥያቄ ቁጥር 1 በምንባቡ ውስጥ አፈቀላጤ የሚለው ቃል የትኛውን ሊተካው ይችላል? ኤ ነገረኛ፣ ቢ ለፍላፊ፣ ሲ አስመሳይ፣ ዲ ተከራካሪ። መልካም ተማሪዎች የህይወት መክፈቻ እድል ነው ለሚለው ለዚህ ሐሳብ ሊገልጸው ወይም ሊያብራራው የሚችለው ምሳሌ አነጋገር ኤ ይታደሉታል እንጂ አይታገሉትም የሚለው ይሆናል። ጥያቄ ተራ ቁጥር አምስት ከቀረበው ምንባብ በመነሳት አንባቢ ጽሑፉን ምን ብሎ ሊደመድም ይችላል? ኤ በምናብ የተጻፈ ልብ ወለድ ይመስላል፣ ቢ የሁለት ሰዎች ንግግርን በማዳመጥ የተጻፈ ሀሳብ ይመስላል፣ ሲ በትዝብት የተጻፈ ኢ ልብ ወለድ ይመስላል፣ ዲ ደራሲው ከልቡ አመንጭቶት የጻፈው ረጅም ልብ ወለድ ይመስላል። ጥያቄ ተራ ቁጥር ስድስት ጽልመታዊ አመለካከት ያለው ሰው የቢሮ ፋይሉን እያስተካከለ ምን ሊያስብ ይችላል? ኤ ነገ ስመለስ ያስቀመጥኩት ፋይል እንደነበር አገኘዋለሁ። ቢ ነገ ስመለስ ከፋይሉ ውስጥ አንዳንድ ወረቀቶች ሊጠፉ ይችላል። ሲ ነገ ስመለስ ከፋይሉ ውስጥ ደረሰኝ ላይጠፋ ይችላል። ዲ ነገ ስመለስ ፋይሉ በቦታው ላገኘው ይችላለሁ። መልካም ተማሪዎች ጽልመታዊ አመለካከት ያለው ሰው ማለት ጨለምተኛ የሆነ ነገ መልካም ይሆናል ብሎ የማያስብ ሰው ስለሆነ መልሱ ነገ ስመለስ ከፋይሉ ውስጥ ደረሰኝ ላይጠፋ ይችላል የሚል ይሆናል ወይንም ሲ የሚል ይሆናል። መልካም ተማሪዎች ጥያቄ ተራ ቁጥር ሰባት በጎ ሀሳቢዎች ነን የሚሉ የሚለው ሀሳብ በጥቅስ ምልክት የተቀመጠበት ምክንያት ምንድን ነው? ኤ ተናጋሪዎቹ በጎ ሀሳቢዎች እንደሆኑ ለማመልከት ነው። ቢ በአንዳንድ መስሪያ ቤት ቅን ሀሳቢ እንደማይጠፋ ለማሳየት ነው። ሲ ንግግሩ ተዘውታሪ አለመሆኑን ለማሳየት ነው። ዲ ተናጋሪዎቹን በጎ ሀሳቢ ነን ይበሉ እንጂ በጎ ሀሳቢ እንዳልሆኑ ለማሳየት ነው። በጣም ጥሩ። እንግዲህ ይህንን ጥያቄ ከመስራታችን በፊት ስለ ስርዓተ ነጥቦች ምንነት ወይንም ስለ ጥቅስ ምልክት ምንነት እንመልከት። እንግዲህ ስርዓተ ነጥቦች የጽሁፍ ቅመማት እንላቸዋለን። ወይንም በጽሁፍ ውስጥ የሚቀመጠው ሀሳብ በግልጽ ለተደራሲው ወይም ለአንባቢው እንዲደርስ በማድረግ ረገድ ትልቅ ሚና ይጫወታሉ። የተለያየ አይነት የስርዓተ ነጥብ አይነቶች ሲኖሩ ከእነዚህም ውስጥ ድርብ ትምህርተ ጥቅስና ነጠላ ትምህርተ ጥቅስ የምንላቸዋለን። ስለዚህ እስኪ ስለ ድርብ ትምህርተ ጥቅስ አገልግሎት እንመልከት። አንደኛ የድርብ ትምህርተ ጥቅስ አገልግሎት ያልተለመዱ የውጭ አገር ቃላትን ወይንም ሀረጋትን ለመለየት ስንፈልግ በጽሁፋችን ውስጥ ይህንን ድርብ ትምህርተ ጥቅስ እንጠቀማለን። እስኪ ለምሳሌ እንመልከት። ሆዱን ኦፕራሲዮን ሆነ የሚል አረፍተ ነገር ውስጥ የውጭ ሀገር ቋንቋ ወይንም ባዕድ ቋንቋ አለ። እሱም ኦፕራሲዮን የሚል ነው። ስለዚህ ይህንን ቃል የውጭ ሀገር ቃል መሆኑን ወይም የተዋስነ መሆኑን ለመግለጽ ኦፕራሲዮን የሚለውን በድርብ ትምህርተ ጥቅስ ውስጥ ልናስገባው እንችላለን። ሌላው የድርብ ትምህርተ ጥቅስ አገልግሎት ጸሐፊው የማይቀበለው ሀሳብ፣ በአንድ ጽሁፍ ውስጥ ያንን ሀሳብ የማይቀበለው መሆኑን ለመግለጽ ከፈለገ ያንን ሀሳብ ወይንም ያንን ቃልና ሀረግ በድርብ ትምህርተ ጥቅሱ ውስጥ ሊያስገባው ይችላል። እስኪ ለምሳሌ እንመልከት። ስለ ሰብአዊ መብት አንዳንድ ሰዎች በነፃ ጋዜጦች ላይ ያስተላልፋሉ በሚለው አረፍተ ነገር ውስጥ ለምሳሌ ጸሐፊው ሰብአዊ መብት የሚለውን ወይም ሰብአዊ መብት አለ የሚለውን ነገር የማያምንበት ከሆነ ሰብአዊ መብት የሚለውን በድርብ ትምህርተ ጥቅስ ወይንም ደብል ኮቴሽን ማርክ ውስጥ ሊያስቀምጠው ይችላል። ሌላው እነዚህ ድርብ ትምህርተ ጥቅስን በፈጠራ ድርሰት ውስጥ የገጸ ባህርያትን የንግግር ልውውጥ ከታሪኩ ገለጻ ለመለየት ልንጠቀምበት እንችላለን። ለምሳሌ ሌላም የሚጠይቅህ ነገር ነበረኝ አለች የሚል የገጸ ባህርያት ንግግር ቢኖር ሌላም የሚጠይቅህ ነገር ነበረኝ የሚለው በድርብ ትምህርተ ጥቅስ ውስጥ ይሆንና አለች ብሎ አራት ነጥብ ማስቀመጥ እንችላለን። ሌላው የትምህርተ ጥቅስ አይነቱ ደግሞ ነጠላ ትምህርተ ጥቅስ የምንለው ነው። ነጠላ ትምህርተ ጥቅስ ማለት በጥቅስ ውስጥ ሌላ ጥቅስ ሲካተት ነው። እንግዲህ ተማሪዎች፣ ስለ ስርዓተ ነጥብ ምንነት በሌላ ጊዜ አዲስ ይዘት ይዤላችሁ የሚቀርብ ሲሆን እስኪ ወደዚህ ጥያቄ እስኪ እንመልከት። ጥያቄ ተራ ቁጥር ሰባት በጎ ሀሳቢዎች ነን የሚሉ የሚለው ሐሳብ በጥቅስ ምልክት ውስጥ የተቀመጠበት ለምንድን ነው የሚለው ነው። ኤ ተናጋሪዎቹ በጎ ሀሳቢዎች እንደሆኑ ለማመልከት፣ ቢ በአንዳንድ መስሪያ ቤት ቅን ሀሳቢዎች እንደማይጠፉ ለማሳየት፣ ሲ ንግግሩ ተዘውታሪ አለመሆኑን ለማሳየት፣ ዲ ተናጋሪዎቹን በጎ ሀሳቢ ነን ይበሉ እንጂ በጎ ሀሳቢ እንዳልሆኑ ለማሳየት ነው ይላን። ስለዚህ መልሱ ዲ የሚል ይሆናል። ወይንም በሌላ አነጋገር ጸሐፊው አይስማማበትም ማለት ነው። ጥያቄ ተራ ቁጥር ስምንት ሽቢታለም ያው በገሌ ነው አለሽ ድመት የሚለው ለየትኛው የዘይቤ አይነት ምሳሌ ይሆናል? ይላል። ኤ ለተለዋጭ ቢ ለአነጻጻሪ ሲ ለተምሳሌት ዲ ለሰውኛ ይላል። መልካም ተማሪዎች ይህንን ጥያቄ ወይም ስምንተኛው ጥያቄ ከመስራታችን በፊት ስለ ዘይቤ አይነት ወይም ስለ ዘይቤ ምንነት እስኪ አንዳንድ ነገር እንነጋገር። እንግዲህ ዘይቤ ሀሳብን በጠነከረ መልኩ ወይም ምስል ከሳች በሆነ አኳኋን ለማቅረብ የሚረዳ አንዱ የቋንቋ ለዛ ማስገኛ ስልት ነው። በአማርኛ ቋንቋ ውስጥ የተለያየ የዘይቤ አይነቶች አሉ። ለምሳሌ ሰውኛ ዘይቤ የምንለው አለ። ሰውኛ ዘይቤ እንግዲህ የሰው ባህሪያትና ችሎታን ሰው ላልሆኑ ነገሮች በመስጠት እንዲሁም ለእንስሳት ሊሆን ይችላል ለግዑዛን በመስጠት የሚፈጠር የዘይቤ አይነት ነው። እስኪ ለምሳሌ ጨለማው ጥርሱን አገጠጠ ብንል ጥርስ የማግጠጥ የማን ባህሪ? የሰው ባህሪ ነው። ይህንን ባህሪ ግን ለማንሰቶት እናየዋለን? ለጨለማ ሰቶት እናየዋለን አልጋው ስቅስቅ ብሎ አለቀሰ ይላል። ማልቀስ የማን ባህሪ ነው? የሰው ባህሪ ነው። ነገር ግን ነገር ግን ይህንን የሰውን ባህሪ ለአልጋ ሰጠን። አልጋው ስቅስቅ ብሎ አለቀሰ ብንል ይህ በምን አይነት ዘይቤ የቀረበ ነው? በሰውኛ ዘይቤ የቀረበ ነው። ሌላው እንቶኖ ዘይቤ ዘይቤ የምንላቸው አሉ። እንቶኖ ዘይቤ ከሰውኛ ዘይቤ ጋር በተወሰነ መልኩ ይመሳሰላሉ። ይኸውም ምንድን ነው? ሰው ያልሆነን ፍጥረት እንደ ሰው መልስ እንደሚሰጥ አድርጎ ጥያቄ የሚያቀርብና ምላሽም ደግሞ የሚጠብቅ ነው። ነገር ግን ከሰውኛ ዘይቤ የሚለየው ምንድን ነው? እንቶኔ ዘይቤ ምላሽን ይፈልጋል። ሁለተኛ የሚቀርብበት በሁለተኛ መደብ ነው። አንተ፣ አንቺ፣ እናንተ በሚል ጥያቄ ያቀርባል። ለምሳሌ እንመልከት። አንተ ተራራ ምን አለ ብታናገረኝ ብንል ይህ ሀሳብ የቀረበው ምንድን ነው? በእንቶኔ ዘይቤ ነው ማለት እንችላለን። ሌላ ደግሞ የዘይቤ አይነት እንመልከት። ለምሳሌ አያዎ ዘይቤ የምንለው ማለት ነው አያው ዘይቤ ምን ማለት ነው? ሁለት ተቃራኒ ሀሳቦችን በሚይዙ ሀረጎች የሚመሰረት ማለት ነው። ላይ ላዩን ስናየው እውነት የሌለው የሚመስል ነገር ግን ረቀቅ ያለ እውነታን የያዘ ያ አያዎ ዘይቤ እንለዋለን። ለምሳሌ ህይወት ያለው በድን ብንል ማለት ነው። ህይወት ያለው በድን ህይወት ያለው ይመስላል፣ ነገር ግን ምንድነው የሞተ ነው ማለት ነው። ላለመማር መማር ልክ እንደነዚህ አይነት ሀሳቦች ደግሞ በአያዎአዊ ዘይቤ ይቀርባሉ። ሌሎችም አሉ። ተነጻጻሪ፣ ተለዋጭ፣ በስም አሃዳሪ፣ ግነት ዘይቤ የሚሉት አሉ። እነዚህን በቀጣይ ማብራሪያ ይዤ እቀርብላችኋለሁ። ስለዚህ አሁን ወደ ጥያቄው እስኪ እንመለስ። ሺህ ቢታለብ ያው በገሌ ነው አለች ድመት የሚለው ለየትኛው ዘይቤ አይነት ምሳሌ ይሆናል ይላን። መልሱ ለሰውኛ ዘይቤ ይሆናል። ምክንያቱም ይህን ያለችው ማናት? ድመት ናት። የሰውን ባህሪ ለድመት ሰጥቶ ስላልናገረ። ጥያቄ ተራ ቁጥር ዘጠኝ ከትምህርት ቤቱ ጎን ለጎን የዶሮ እርባታ ለመጀመር አቅጃለሁ በማለት ለጽልመታዊ ሰው ብታማክሩት የትኛው የግል አስተያየት ሊሰጥ ይችላል? ኤ የዶሮ እርባታ እንኳን ለተማሪ ለገበሬ ማስቸጋሪ እንደሆነ አትርሳ፣ ቢ ከተግባር በፊት እቅድ ሊኖር ይገባል፣ ሲ ጠንካራ ከሆንክ ሁለቱንም በአንድ ላይ ማስኬድ ትችላለህ፣ ዲ ከፈረንጅ ዶሮ ይልቅ የአበሻ ዶሮዎችን ብታረባ ይሻላል ይላል። መልሱ ኤ ይሆናል። ምክንያቱም ጽልመታዊ ሰው መልካም የሆነ ምላሽን ስለማይሰጥ መልካም። ተራ ቁጥር አስር ምንባቡ ከየትኛው የጽሑፍ አይነት ሊመደብ ይችላል ይናል። ኤ ከገላጭ፣ ቢ ከተራኪ፣ ሲ ከስዕላዊ፣ ዲ ከአመዛዛኝ። እንግዲህ ስለ ድርሰት አይነቶች በቀጣይ በሌላ ይዘት ይዤላችሁ እቀርባለሁ። ተራኪ ድርሰት በጊዜ ቅደም ተከተል ሁነቶችን የሚያቀርብ ነው። ስላይ ድርሰት ምን ነው ደግሞ በአይነ ሕሊናችን ወይም በጆሮአችንም እንድንሰማው አድርጎ ምስል ከሳሽ ቃላትን በመጠቀም የሚቀርብ የድርሰት አይነት ነው። አመዛዛኝ ድርሰት ወይም ማከራካሪ ድርሰት ምን ነው ደግሞ ሁለት የተለያዩ ሀሳቦችን በአንድ ላይ አምጥቶ በማወዳደር በማፎካከር የሚጻፍ የድርሰት አይነት ነው። ስለዚህ ከላይ የቀረበው ምንባብ ግን በገላጭ ድርሰት የቀረበ ስለሆነ መልሱ ኤ የሚል ይሆናል። መልካም ተማሪዎች፣ በቀጣይ ደግሞ መመሪያ ሁለት አለ። ከተራ ቁጥር 11 እስከ 19 ቃላትን የሚመለከቱ ጥያቄዎች ቀርበዋል። ለእያንዳንዱ ጥያቄ ከቀረቡት አማራጮች መካከል ትክክለኛ የሆነውን መልስ ምረጥ ይላል። 11ኛ ብሂል ለሚለው ቃል ተመሳሳይ ፍች የሚሆነው የት ነው? ኤ ንግግር፣ ቢ አመል፣ ሲ አባባል፣ ዲ አኗኗር ይላል። መልሱ ሲ የሚል ይሆናል። አባባል ማለት ነው ብሂል ማለት። አስራሁለተኛ ጥያቄ ከሚከተሉት ውስጥ ከድርብ ቃል የማይመደበው የቱ ነው? ኤ ወዛ አደር ቢ ደመወዝ ሲ ወታደር ዲ ሚስጥር። እንግዲህ ድርብ ቃል ማለት ከሁለት ቃላት የሚመሰረት ነው። ሁለቱ ቃላት የተለያየ ፍች ያላቸው ሲደመርጉን ወይም አንድ ላይ ሲሆኑ ሌላ ፍች ሲሰጥ እሱ ድርብ ቃል ይባላል። ወዛ አደር የሚለው ኤ ላይ ያለ ወዝና አደር ከሚል የተመሰረተ ነው። ቢ ደመወዝ ደምና ወዝ ከሚል የተመሰረተ ነው። ሲ ወታደር ወጥቶ አደር ከሚል የተመሰረተ ነው። ዲ ሚስጥር ይላል። ስለዚህ ዲ ሚስጥር የሚለው ድርብ ቃል አይደለም። እሺ ጥያቄ ተራ ቁጥር 13 በህፃናት ልብ ውስጥ የቂም ዶሴ አይኖርም። የተሰመረበት ያልተለመደ ቃል የሚገልጸው አማራጭ የቱ ነው? ኤ የክስ መዝገብ፣ ቢ ቤተ መዘክር፣ ሲ መዝገብ፣ ዲ ማህደር ይላል። የቂም ዶሴ ማለት ኤ የክስ መዝገብ ማለት ነው። ዶሴ ማለት መዝገብ ማለት ነው። አስራ አራተኛ ጥያቄ ወገግታ ለሚለው ቃል ተመሳሳይ ፍች ሊሆን የሚችለው የቱ ነው ኤ ፈገግታ ቢ ጭላጭል ጭላንጭል ሲ ቀን ዲ ጸዳል ይላል ወገግታ ማለት ብርሃን ወይንም ጸዳል ማለት ነው ስለዚህ መልሱ ዲ የሚል ይሆናል ጥያቄ ተራ ቁጥር 15 ህጸጽ ለሚለው ኢ ተዘውታሪ ቃል ፍች የቱ ነው እንግዲህ በአማርኛ ቋንቋ ተዘውታሪ ቃልና ኢተዘውታሪ ቃል ይባላል። ተዘውታሪ ቃል ማለት በየእለት ንግግራችን፣ ኑሯችን የምንጠቀምባቸው ቃላት ሲሆኑ ኢተዘውታሪ ቃላት ደግሞ አልፎ አልፎ የምንጠቀምባቸው ቃላት ናቸው። ስለዚህ ሕጸጽ ለሚለው ኢተዘውታሪ ቃል የትኛው ፍች ይሆናል? ኤ መፍትሄ፣ ቢ ስህተት፣ ሲ ስጦታ፣ ዲ ህመም። ሕጸጽ ማለት ስህተት ማለት ነው። ስለዚህ መልሱ ቢ ነው። ተራ ቁጥር 16 ተልባ ለሚለው ቃል እማራዊ ፍች ምን ይባላል? እንግዲህ ተማሪዎች እማሪያዊ ቃላት ሁለት አይነት በዋነኝነት ሁለት አይነት ፍች አላቸው። እማሪያዊ ፍችና ፍካራዊ ፍች የምንላቸው። እማሪያዊ ፍች ማለት ቃሉ ስንጠረው ወደ አእምሮችን ቀድሞ የሚመጣው ፍች እሱ እማሪያዊ ፍች ይባላል። ፍካራዊ ፍች ማለት ግን ቃሉ በተደራቢነት የሚይዘው ያ ፍች ፍካራዊ ፍች ይባላል። ስለዚህ ተልባ ለሚለው ቃል እማሪያዊ ፍች የት ነው የሚለው? ኤ ወላዋይ፣ ቢ ጥራጥሬ፣ ሲ የቅባት እህል፣ ዲ ተንሸራታ ይችላል። ስለዚህ ተልባ የሚለው ቀጥተኛ ፍቹ ወይንም እማሪያዊ ፍቹ የተልባ እህል ይሆናል። ተንሸራታች የሚለው የተልባ ፍካራዊ ፍቺ ነው። ፍካራዊ ፍቺ ምን ነው? ለምሳሌ አሁን መሰላል ብንል የመሰላል እማሪያዊ ፍቹ መወጣጫ ይሆናል። ፍካራዊ ፍቹ ደግሞ ምን ይሆናል ማለት ነው? ረጅም ማለት ነው። ቋንጣ ብንል ለምሳሌ እማራዊ ፍቹ ምን ይሆናል? የደረቀ ስጋ ነው። ፍካራዊ ፍቹ ግን በጣም ቀጭን የሚሆናል ይሆናል ማለት ነው። 17ኛው ጥያቄ አላፍ ለሚለው ቃል ተቃራኒ ፍች ሊሆን የሚችለው የት ነው? አላፍ ኤ አያሌ ቢ በርካታ ሲ ብዙ ዲ ጥቂት። አሁን ተቃራኒ ቃን ነው። አያሌ በርካታና ብዙ የሚሉት የአላፍ ምንድናቸው? ተመሳሳይ ፍች ነው። ስለዚህ መልሶ ዲ የሚል ይሆናል። ጥያቄ ተራ ቁጥር 18 የተማርነውን በተግባር ካለዋናው መማራችን ረብ የለውም። የተሰመረበት ቃል አገባባዊ ፍች ምን ነው? ወይም ቃሉ በገባበት አረፍተ ነገር ውስጥ ረብ የሚለው ፍቹ ምንድን ነው? አገባባዊ ፍች ማለት ዋን የገባበት የገባበት በዛ አረፍተ ነገር ውስጥ የሚሰጠው ፍች ምንድን ነው ነው የሚለው ስለዚህ ኤ ፋይዳ ቢ ችሎታ ሲ እውቅና ዲ ዘዴ ረብ ማለት ፋይዳ ወይንም ጥቅም ማለት ነው ስለዚህ ኤ የሚል ይሆናል ጥያቄ ተራ ቁጥር 19 ደለደለ ለሚለው ተዘውታሪ ቃል ተመሳሳይ ፍች ያልሆነው የቱ ነው ኤ አስተካከለ ቢ ከፋፈለ ሲ አሰናዳ ዲ መደበ ይላል ጥያቄው አስተካከለ የሚል ይሆናል እንግዲህ ተማሪዎች የዛሬውን ክፍል አንድ በዚህ እናጠናቀቃለን። ክፍል ሁለትን ደግሞ በቀጣይ ይዤላችሁ እቀርባለሁ። ሰብስክራይብ ማድረግን አትርሱ። ይህ ሰርዶ ቱቶሪያል ቲዩብ ነው። መልካም ጊዜ የሆንላችሁ ዘንድ እመኛለሁ። መልካም ጊዜ